አሰላም አሌይኩም ወረህመቱላህ አበረካቱ፣ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳረቻ ሰላማችሁ ብዙ ስትበልልኝ፣ ሀገር ቤት የገጠር ልጆች የሆናችሁ ታያችሁት፣ ማስታወሻ ዚክራ እዚህ ከመጠኑ እኮ የኛውን ነገር ረስተነዋል። በነገራችን ላይ ከዚህ ሄዳችሁ አገር ቤት ገብታችሁ የድሮ ስራውን ዝቅ ብላችሁ ትሰራላችሁ ወይስ ለቤተሰቦቻችሁ ትሰራላችሁ? ወይስ በቃ ካሁን በኋላ ላይ እኔ ይሄ ነገር አይገባኝም ነው የምትሉት? ያው እኔ ውጪ ከወጣው በጣም ቆይቻለሁ አልገባሁትም። እስኪ ኮመንት ላይ ያስቀምጡልኝ። ይበት እያወጣን ያደግነው ልጆች የገዘር ልጆች ማለት ነው አለ ሁሉ ያህል ዛሬ ይዤላቸው የመጣሁት ውድ አገሬ ልጆች የሆነ ነገር አይቼ በጣም ገረመኝ። በጣም ነው ያዘንጉት። በጣም በጣም እኔ እንጃ አላቅም። ሰው በዚህ ሰዓት ኢትዮጵያ ውስጥ ህሟነ ውጪ የሆነ እነዚህ እንስሳቶች በግም ሆነ ፍየል በቃ እንትን የላቸውም። ኩላሊታቸው ፌል አይሆንም። ጉበታቸው ፌል አይሆንም። ካንሰር በሽታም ተማሚ አይሆኑትም። ተፈጥሮን ሲ እንደሚበሉት ማለት ነው። ንጹ የሆነ ምግብ በነዚህ በእርግጥ በእነዚህ ውስጥም እኮ ሁን ለምሳሌ የፈረንጅ ላሞች ፍሩሽካ የሚባል ነገር ነው የሚባሉት። ቢሆንም ይሻላል ብዬ አስባለሁ ገጠር ላይ ያለን የምን በላ ነገር ሁሉ ፍሬሽ ነው። ምንም ኬሚካል የለውም። በላይ አይረጭበት፣ ከታች አይረጭበት። ንጹህ ነገር ነው የሚበላው። ንጹህ ነገር ነው። ከወንዝ ሄደን ነው ኬሚካል የሌለው ከወንዝ ሄደን ከምንጭ የሚወጣውን እንጠጣበታለን። እና ድሮ የካንሰር ህመም የለም፣ የጉበት ፌሊቲ የለም፣ የኩላሊቲ ፌሊቲ የለም። በሰዓት የኩላሊቲ ፌሊቲ የካንሰር ህመም፣ የጉበት የኩላሊት ሁሉ ነገሩ። በዛ ላይ ደግሞ በጣም ጥንት ጥንት ልጆች እኔ ሶሻል ሚዲያ ላይ አይች አይ አለው እና በጣም ነው የሚያሳዝነው። እና የሆነች ዶክተር ሰርች አድርጋ ያደረገችውን ነገር ኢንተርቪው ሲደረግ የተናገረችው ነገር በእውነት በጣም ልቤን ነው ያነካኝና ይ በጣም እና እኔ ያየሁትን እኔ የሰሙትን እኔ የተገነዘብኩትን እናንተም እንድት እኔ እዚህም ሆኜ ውጭ ሀገርም ላይ ሆኜ ዘይት በጣም በጣም እኖ የምጠነቀቀው በጣም እኔ የሚሰራቸው ምግብ ሲሰራ እኔ ዘይት አልጨምርበትም። በአጠቃላይ ማለት ነው ዘይት አልጨምርም ሮ ሲሰራ ባዶ ሮዜ ነው የሚሰራው። ለነሱም ቢሆን ለራሴ ቢሆን ባዶሮ ስ ወይራ ዘይት ካለ ወይራ ዘይት አደርጋለሁ። ወይራ ዘይት ከሌላ ነው ፕሮብልም ጤና ይበልጣል። አላደርግም ማራቅ ብቻ። ማንኛውንም ነገር ሲሰራ ሴትዮዋ የምታውቀው ነገር የለውም። አቀርበዋለሁ። ዋና ነገር አፋቸው ጣይም ድሮ ምንትን ምንድን ነው ዘይት እኮ ጣዕሙን አይሰጥም። እና አቀርባለሁ። ዘይት በቃ በጣም ነው መጠነቀው። ሽንኩርት ለምሳሌ የሆነ ነገር ለመስራት ከፈለግኩ ሽንኩርት በውሃ ነው የሚያበስለው በውሃ በውሃ አበስላለሁ። ውሃ ጣብ እያረኩ እያረኩኝ አበስለዋለሁ። እና በጣም በጣም ነው ያዘንኩት በጣም እና እኔ እያየሁትን እናንተ ምን እንድታዩት አሁን ቪዲዮን አስገባዋለሁ እና እዩት። እና በቃ ምን ያህል የሰው ሞት የሚወስዱት ድራግ የሚወስዱት ምግብ አሁን ከኛ ጥናት የምናየው ፕሬሳ፣ ሁሉም ከየሆስፒታሉ የወጣውን እንመዘግባለን እኛ በምን ሞተል ብለን እንጠይቃለን እና ሄፕታይተስ በጣም ይበስተዋል። አሁን ኤች አይ ቪውን ይፈራል እንጂ ሰው ሄፕታይተስ ነው የፈጀው ብዙውን ህዝብ። ጎበታ እንግዲህ ምንድን ነው እሱ፣ ይሄንን የሚያስተላልፈው ከሚጠጣበት ብርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው። ቡና ጠጡም ያስተላልፋል። ሆቴሎቹ ያስተላልፋሉ። ስጋ ቤቱ ሄፕታይተስ ያስተላልፋል። እጁ ይቆረጣል ደግሞ በቃ እንደዚህ አድርጎ በምግብ ቤቶች ነው ህዝቡን ያበላሸው። ስለዚህ ምግብ ቤቶቻቸውን ይቆጣጠር። ጤና ቢሮ ምን ይሰራል? እኔ አልበላም። ይሄ ሳይበስልም መብላት ትክክል አይደለም። ብዙ ልናወራ እንችላለን በዚህ በጤና ዙሪያ። እኛ የጠና ነው ብዙ ጥናት አለ። የኩላሊቱ ደግሞ የሚጠጡት ውሃ፣ ሰላጣው፣ ይህ አትክልቱ፣ ምክንያቱም የቆዳ መርዝ ከላይ ጀምረ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት፣ ግን ውስጡ የተመረዘ ነው። ያ ናይትሮጅኑ ከፍ ይላል በሰውነት ውስጥ ስለዚህ እንጀቱን ያው እንትኑ ኩላሊቱን እንዳሜጅ ያደርገዋል ካቅም በላይ ሆነበታል እንደዚህ እያደረጉ ከተመረዘ ምግብ ነው የኩላሊቱ ፌሌሪቲ የሚታይ ራሱ ዶክተሩም እኮ በልቶ ኩላሊቱ ፌል ያደርጋል እኔ የማውቀው የባህላኪም ልጅ ዶክተር ኩላሊቱ ፌል አድርጎ ምንትን ማድረጊያ ሁሉ ዳያሊሲስ አድርጎ አልቻለም ሞት ምንም ከአቅማችን በላይ የሆነ ኮላሊት ፌሌር ይታያሉ ይታያል። በአመጋገብ ማዳበሪያው ተበላሽ ማበደ ያደረገ ማዳበሪያ እነዚህ ሁሉ ናቸው። አመጋገቡ ነው፣ ዘይቱ ነው። ህፃናት ፌል ሲያደርግ ኮላሊት ምን በልቶ ነው? ስለዚህ የሚጠጡት ሆቴል ወተት እንትን ነው፣ ኤክስፓር ያደረገ ነው። የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው። እና በቃ ተዘምቶብናል። ሳምንት የቀረው ኤክስፓየርድ ሊያደርግ ሳምንት የቀረው ምግብ ነው የሚገባው። እና መንግስት እንደ መንግስት ደረጃዎች ምዳቤ ጥራት ቁጥጥሩን በጣም መከታተል አለበት። እና በጣም ያሳፍራል እዚህ መድኃኒት ቁጥጥር ውስጥ የምናያቸው እኛን ያስደርሱ ነው። ደብልዩ ኤች ኦ እኮ እኛን ይፈልገናል። እንጠራለን እኮ ስብሰባ ስንጠራ ዶክተሮች ናቸው ቀድሞ የሚጠሩት፣ እና እኛ እንዳንናገር እንኳን ለብቻ ወይም እነሱ የደብልዩ ኤች ኦ ዶክተሮች የሚጠሩት ለአበል ነው። እኛ አበሉን አንፈልግም፣ ግን ምንፈልገውን እንኳን የመናገር መብት የለንም። ስለዚህ መድኃኒት ቁጥጥር ላይ ነው ያለው ችግሩ። እዛ ነው ሌብነቱ ያለው። እዛ ነው ህዝብ የሚያልቀው። ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው። እዚህ አሰብ እንትን ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው። እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናል እኛ እና ዘይቱ መርዝ ነው የሚገባው። ይሄ መተላለፍ ያለበት ይመስለኛል። የኢትዮጵያ ህዝብ ከዘይት ጀምሮ በግራውንዳችን የዘይት ሀብታችንን ሁሉ አስጠፍተውናል። ድሮ የንጉስ ዘይት መንደር ውስጥ ተጨምቆ ይሸጥ ነበር። ድሮ የሰሊጥ ዘይት ይሸጥ ነበር። እቤም በሰላም ከላሞች ነበር የምናገኘው። አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል። እና መድኃኒት ቁጥጥር፣ ጤና ጥበቃ ዘመናዊ ትጥቅ ታጥቆ ህዝቡን ፈጀው ብለን እንላለን እኛ በስብሰባችን ላይ ሁል ጊዜ። የታጠቀው ትጥቅ ዘመናዊ ነው። መንግስት ያምነዋል። ስር ድረስ ገብተን ነው የምንከታተላቸው። አጥፊዎች ናቸው። ይህንን ስ ለመቸቱ ልጅ በመጽሐፍ መልክ ጽፈው ለአማቢያን ለማቅረብ ሀሳቡ የለም። ውድ ሀገሬ ልጆች ያው እንደሰማችሁት ነው። በደንብ አድርጋችሁ አዳምጡት፣ ለቤተሰብ ዘመድም ሼር አድርጉት እና በጣም ነው። በእርግጥ እኔ በትክክል ያው ኢትዮጵያ ላይ እየታወቀ ነው። በነገራችን ላይ እኔ እንዴት እንደሆነ አላውቅም። ልብስ እንዴት ታስችሎ ነው ያው እንጀራ ውስጥ ጅሶ ይጨምራል ዳሩ በርበሬ ውስጥ ደግሞ አፈር ይጨምራሉ። ግን ለምን ይሄ እንደዚህ የተደረገ ነገር ውስጥ ወይ በረካ ያለው እች ዱኒያ ቆቃሪናት ያ ረቢ አላክራችን ያን አሳምርልን ይሰውን ገሎ አንድ ሰውን ገሎ አንድ ሰውን በህይወት መኖር እሽ፣ ፋይዳ ምንም ዋጋ የለውም። ተዛዝነን በራሳችን ተዛዝነን ያለውን አካፍለን መኖሩ አይሻልም ወይ?

እና በጣም ነው የሚያሳዝነው። በጣም ለወተትም እንደዚ ለልጆች ፓውደር ወተትንም ደግሞ እዛ ውስጥም የሚጨመር ብዙ ነገሮች አሉ። እና ረእኒዘን አረሰው ሰው እንሆን ላላዜ መላይ ድራስለን እና ውድ ሀገራዊ ልጆች ሽርሽር አድርጉ፣ ለቤተሰብ አዝማቶችም አድርሱልን። ይሄ ያው የተረጋገጠ ነገር ነው፣ ሼር የተደረገው ነገር አሁንም ሳምችል ለእናንተ እንድደርስላችሁ ለቤተሰብ አዝማድ እንድደርስላችሁ ሼር እንድታደርጉልኝ በአክብሮት ይጋብዛለሁ። ውድ የሀገሬ ልጆች አላህ ይጠብቃችሁ። ቤተሰቦቻችን፣ ዘመድ አዝማዶቻችን አላህ ይጠብቀን፣ ከክፉ አላህ ይጠብቀን። በሰዓት በጣም እየበዛው ያለው በጣም ህመሙ እየባሰ የመጣው ካንሰር ህመምና የኩላሊት ፌለቴሮና ያ ነገር ከየት መጣ? እንዴት መጣ? ድሮ ነበረው ያ ነበረው ስለዚህ በቃ የታሸጉ ምግቦች እኔ በፍጹም የምጠላው ነገር ብኑ የታሸገ ምግቦች ዘይቶች በቃ ነው የሚጠላው። እዚህ ነገር ደግሞ እንደምታውቁት ነው በግ ራሳቸው ገዝቶ ሄዶ አሳርዶ ነው የሚያመጡት በማሽን ታር፣ እና ንጹህ የሆነ ምግብ ነው የሚበላው። ግን ይሄ እስከ መቼ ድረስ ይሄድ? የጥቂት ጊዜው ነው። ከጊዜ በኋላ ወደ ሀገራችን እንገባልና፣ የታሸገ ነገሮች በምንም ተአምር መደፈር የለብንም። የትም ሀገር ብንሆን ኬሚካል በጣም በኬሚካል የበዘ ነው የሚጠጣው ነገር፣ የሚበላ ነገር፣ የታሸ ነገር በጣም ኬሚካል የበዘ ነው። ቢያንስ እንትን ምግብ ውስጥ ገብቶ ውሃ ውስጥ እሳት ውስጥ ገብቶ የሚበስል ነገር ይሻላል፣ ኬሚካሉ ትንሽ ይቀንሳልና። እራሳችሁን ጠብቁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተበለልኝ። እስካሁን ድረስ እያደመጣችሁ ስለነበረኝ እጅግ አርጌ አመሰግናለሁ። ውድ የገሬ ልጆች፣ ወደ እኔ ቻናል አዲስ የመጣችሁት ዶል ምልክቷን በመጫ ሰብስክራይ በማድረግ ለወደፊት እንሻላ ጥሩ ጥሩ ነገሮችን ለሀገሬ ለሕዝብ የሚጠቅሙ ነገሮችን ሰርተን ወደ እናንተ እናቀርባለን። ነባሮቹን ደግሞ ላይክ ሸርት ስለምታደርጉልኝ እጅግ አርጌ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ።